ሀገር መውጣት መሸሽ ምናምን ወንድነት አይደለም፣ እሺ? ጀግንነት አይደለም። አይደለም በቃ ትሰማኛለህ? ካሌብ በዚህ ልክ እንድትናገረኝ ምን አልፈቅድልም። ስነ ስርዓታችሁን ትይዛላችሁ፣ እሺ? ከዛሬ ደግሞ እንደውም እዚህ ግቢ እየበጣችሁ እንድትረብሹኝ አልፈልግም። ተማካችሁን በክብር ዛሬም እንግዲህ ሸዋ ሽብርቅ ድምቅ ብለን ወደ እናንተ መተንላችኋል። የምንገኘው ራሴ ቤት ላይ ነው ማለት ነው። ቤተሰቦቼ ሄርሚ ሰላም ባያቸው። እንግዲህ ያው ቪዲዮ በምናያዝበት ሰዓት የምንታዘባቸው ነገሮች ይዘን መጣል። እንደተለመደው ዛሬም የታዘብኳቸውን ነገሮች ይዤ መጥቻለሁ ማለት ነው። እንግዲህ እንደቀጠለ ነው። ሁሉንም ፕሮግራም ምክንያት በማድረግ እንዲ እንግዲህ ያው የተለያዩ ፕሮግራሞችን በምክንያት በማዘጋጀት ፕሮግራሞች ላይ በመገኘት እንግዲህ እንትናቸውን እየተወጡ ነው ማለት ይችላለሁ። ፍቅራቸውን እየተወጡ ነው ማለት ይቻላል። ምንም ማስመሰል ምናምን የሌለው ማለት ነው። እነሱ በሙድ በሲስተም በራሳቸው መንገድ ፈታ እያሉ ነው እንግዲህ ሄርም እንትና ሩታን ጨርቅ አስጥሎ ሊያሳብዷት ነው የሚመስለኝ፣ ማለት ነው። በጣም ይገርማል። እንግዲህ እስኪ ቪዲዮን እኒየው። ዛሬም እንግዲህ ዋሽብርቅ ድምቅ ብለን ወደ እናንተ መተንላቸዋል። የምንገኘው ራሴ ቤት ላይ ነው ማለት ነው። ቤተሰቦቼ ሄርሜ ሰላም ባያቸው። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር የሚመስገን በጣም ደህና ነን። እንግዲህ ዛሬ እንደዚህ ሽብረቅልቅርቅ ብለን መተናልና እሱን አብርሃም ያስረዳችኋል። እኔ በጣም ደስ ብሎኛል። እስቲ ንገራቸው እያሉ ነው። ይመቻቸው ብቻ ማለት ነው። በሙዳቸው እየሄዱ ነው። በሌላ ጎን ደግሞ የሚናፈሰው ሌላ ነው። እነሱ ደግሞ ያሉበት ዓለም ሌላ ነው። ይመቻቸው፣ ፈታ ይበሉ። ግን የምንሰማው ነገር ደግሞ እኛ ግራ እያቀበን ነው። በዛ በኩል ሌላ ይላሉ፣ በዚህ በኩል ያለው ነገር ሌላ ነው። እንዴት ነው ነገሩ? እናንተስ እንዴት ተመለከታችሁት? ኮሚንት ላይ እንድትጽፉልኝ እፈልጋለሁ ማለት ነው ሃሳባችሁን እኔ ያመጣሁላችሁን ሃሳብ እንድታካፍሉኝ እፈልጋለሁ። እስቲ ቪዲዮ እንክብካቤ ጎደለኝ ያው አቤላዬ እንጂ ማን ተንከባከበኝ ብለ ነው እኛንን ተንከባከብ ነው ሲያስነጥስ ስንት ነገር እንዳደረኩልህ ሰው አሁን የሰውን መንከባከብ ብዙ አልችልበትም እና ለዛ ይሆናል እንጂ ቶሎ የሚለቀኝ ጉንፋን ነበረ። እንግዲህ ያው ጉንፋን ይዟታል ማለት ነው። ሄር ሜላ እንክብካቤ ጎደለኝ እያለች ነው። መድኃኒቱን አንቺ ታቂ ያለሽ እያላት ነው። አብረሽ በጣም በጣም አሪፍ ሙድ ውስጥ ነው ያሉት። እንግዲህ ፕሮግራሙ ለማስመሰል የሞከሩት እንግዲህ የአቤልን መቶ ሺ ሰብስክራይብ መግባት በማስመልከት እንደዚህ መመሳሰል ወይም አንድ አይነት ነገር ማድረግ ከሁለታቸው ይጠበቃል ብዬ አላስበም። ኖርማል የሆነ በቃ አለ አይደል ሌላ ባላቸው ሙድ ማክበር ይችላሉ። ግን ምንድን ነው የሚመስለው ሁላችሁ ልብ ብላችሁ ተረዱት። እስኪ ሁሉ ነገር ቀይ ነው እዚህ ጋር ያለው ነገር ማለት ነው። ሁሉ ነገር ቀይ ነው። ምን በማስመልከት ነው የአቤል መቶ ሺህ ሰብስክራይብ መግባት። ቀይ በቀይ ያስለብሳል። ቀይ ኬክ ምናምን ያለው እዚህ ጋር ፌሱ ምናምን ስታዩት እንደዚህ ያስደርጋል። ከጀርባ ያለው ታሪክ ምንድን ነው? በጣም በጣም ይገርማል። እኔስ በነገራችን ላይ ብሩ እንትና በነገራችን ላይ አብርሽ በሌላ ቪዲዮ ደግሞ ሀሳቡን ሰጥቷል። እስቲ ምን አለ መላለስኩኝ ይቅርታም ጠይቀት አለሁኝ ከነሙ ላይ ሶስት ጊዜ ኢቨን ልጄን አላሳይም እስከ ማለት ድረስ ደርሳ በብዙ አይነት መንገድ ተጣልተን ተለያይተን ነው ያለው ማለት ነው እና አንዳንድ ጊዜ የፈለገ ነገር ቢሆን ይሰለቻል እኮ ሰው ነኝ አይደለ? ይሰለቸኛል እና እኔ በዚህ ልክ ከሷ ጋር ከዚህም በላይ መታገሉ አግባብ ስላልሆነ እኔ በሰላማዊ መንገድ ልጅን ካየሁኝ በቀኛም ችግር የለውም። ነገር ካሁን በኋላ ሄርሜላን ማታገኝበት መንገድ በቃ በቃ ባትገናኛት ልክ ነው አንተ ፈልጋ አይደለም እየተገናኘ ያለው እነ አብርሽ ምናምን ናቸው። እኔ አሁን አልጣላቸውም እሺ፣ ግን ይህን ነገር ብቻ አድርግልኝ። ቢያንስ ማትገናኝበትን መንገድ ብትፈጥርልኝ ደስ ይለኛል። ከነሱ ጋር ሰጣጋባ ውስጥ እኔ እንድገባ ካልፈለግ ሄርሜላን ካሁን በኋላ በቃ ተደበቅ፣ በቃ አትገናኛት። ካፍታንሻል ኢንቴክስ ተፈላፋ ያለው አትመልሰልኝም፣ ገባ። እነሱ የተናደዱት በዚህ ልክ እሷ ለምንድነው እንደዛ የምታደርግህ በሚል አሁን ጓደኛ ተሰምቷቸው ነው እንጂ በክፋት አድርገ የወሰዱት ነገር የለም። እኔ እንደተረዳሁት ማለት ነው። እኔ ስተሺ እንደሰማችሁት ማለት ነው። አብርሽ የሆነ የተወሰጋገረ ነገር እያቀረበ ነው ያለው። ትላንትና እናወራው ሌላ ትላንትና፣ ህጋዊ ሚስቴ ምናምን ቃቃ፣ ሚስቴ ናቷ የሩታ ምናምን ምናምን አለ። ገብቷቸዋለሁ ግን፣ አሁን ደግሞ እያላለው ነገር እንግዲህ እኔን ሰፖርት አላረገችኝም እሷ ጋር ሲሄድ አመነጫጨቀችኝ፣ ልጅን እንዳለ እንደዚህ ያረገችኝ ስሞታ እያቀረባለው፣ እንደዛ ነው። ስለዚህ ከዚህ ሁሉ ጭቅጭቅ መራቅ እንፈለኩ ነው የሚለው አደለሱ። ከዚህ ሁሉ ጭቅጭቅ መራቅ እንፈለግኩ፣ አልተመቸው ነገር አለ፣ ያልተመቸው ነገር አለ፣ ሩታ ጋር ሲሄድ ማለት ነው። ይህን ነገር እንዴት ነው ማስታረቅ የሚችሉት ሁለታቸውን? ማለትም እዚህ ጋር ጓደኞች የባሰ ነገሮችን እያባባሱ ነው እንጂ መላ እየፈጠሩ አይደለም ሩታስ ምንድን ነው የምትለው የሩታን ሰምተን እንመለስ ቁጭ በሉ እናውራ እንጫወት ስላልኩኝ እንደዚያ ነው እንጂ አይደለም። ከዚህ በላይ በቃ ለአብርሃም ማስቢለት እንጂ ይህ ልጅ እኮ አስር አመት ሀያ አመት ከሀገር ሊወጣ ይችላል እኮ እንደዚህ ማድረግ የለብሽም። ታዲያ ምን ችግር አለ? ቀላል ነገር እኮ ነው ማንም እንዴት ነው ይህንን ነገር አስር አመት ሀያ አመት ከሀገር ሊወጣ ያለ ልጅ እንደቀላል ስንትና ስንት እንደቀላል እንደቀላል አልፌዋለሁ። ምንም ልታካብድበት የሚገባ ነገር አይደለም። ይሄ ከሀገር መውጣት መሸሽ ምናምን ወንድነት አይደለም። እሺ ጀግንነት አይደለም? አይደለም። በቃ ትሰማኛለህ ካሌብ። በዚህ ልክ እንድትናገረኝ ምን አልፈቅድልህም። ስነ ስርዓታችሁን ትይዛላችሁ እሺ። ከዛሬ ደግሞ እንደውም እዚህ ግቢ እየበጣችሁ ልትረብሹኝ አልፈልግም። ተባካችሁን በክብር እዩ በጣም ስሜታዊ ስሜታዊ ሆኝ አይደለም፣ በስነ ስርዓት ነው ገብቼ ግቡ ብዬ አወራኋቸው። ምንም ስሜታዊ ሆኝ አይደለም። ሌላ ነገር ለማውራት አትሞክርም፣ ለማስቀየም አትሞክሪ። በስነ ስርዓት እኮ እያወራችሁ ነው። ምንም አላስቀየምኳቸው። ጭራሽ ልትቆጡኝ፣ ጭራሽ እኔ ህይወት ውስጥ ገብታችሁ እንደዚያ አድርጊ እንደዚያ አውርጂ ልትሉኝ አላችሁ፣ እንጂ ከዚህ በላይ ሩታ፣ እኛ እንደ ጓደኞች ካላወራን እኛ እዚህ ጋር የምታረጊው ነገር ስህተት ነው። ማን ልጅ ነው የምፈልጊው እንዴ? ማንንም አልፈልግም ሲጀመር። ዙሪያው ያሉ ሰዎች ሁሉ ስህተት ናቸው ያለው ነገር ምንም ምንም እንትን የለውም መልክነት የያዙት ተናንቀናል። ወይም እሷ እሷ እሷ እሱና ቀኝ እሱ ደግሞ እሷ ናቀችኝ በሚል ነው ሁሉ ነገር የተፈጠረው። በጣም በመናናቅ ውስጥ ያለ ነገር ነው፣ መከባበር የሌለበት ማለት ነው። እንግዲህ ቀጣይ ደግሞ ምን ያሳዩናል የሚለው ነገር አብረን እናያለን ማለት ነው። ቪዲዮን አይታችሁ ስጨርሱ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ፣ ሰፖርት አርጉኝ ፕሊዝ። በቀጣይ ቪዲዮ እስከምንገናኝ ድረስ መሪያ በርጫ መላጣ ብትጠበሳ ተሸተኝም ዝሆን ትመስለኛ አስረግጠሽ እንደዚህ እንደዚህ እንደዚህ ስላልኩ ይቅርታ አድርግልኝ። በቃ ትዘጊያለሽ። ከዛ እሱ ደግሞ ይቀጥላል። ምለውን ይልና ይቅርታ ይላል። አንቺ ያልኩሽን ብለሽ ይቅርታ መለሰ እኮ ይሄ አንቺ አንቺ የሁለት ትፈልጊዋለሽ ሁለቱም ትፈልጊዋለሽ ማለት ነው። በቃ የፋጡማ ብር 9000 ሪያል መልሷል። ሌላ ነገር የምትፈልጊው ነገር አለ ከዚህ ሰውዬ፣ ንገሪኝ በግልጽ። 9000 ሪያሉ ማለት 600 ሪያል ይቀራል። 600 ሪያል ለፈጣሪ ሰጡት። ሁለቱም ማስረጃ ስለሌላቸው ለፈጣሪ ሰጡት። ከዚህ በላይ ማድረግ እችላለሁ ነው ምትይ ከሆነ ማድረግ ምትችል አድርጊ። ሌላ ፐርሰናል ከሱ የምትፈልጊው ነገር ካለ በግልጽ እዚህ ጋር ተናገሪ ካለ፣ በለዚያ ግን 9000 ሪያሉ መልሷል አይደለ አንቺ ለተናገርሽ ነገር ይቅርታ ጠይቄ እሱ አሁን ይቅርታ አስጠይቋለሁ። ለተናገርሽ ነገር ቃል ቃል ይህን ይህን ይህን ስላልኩኝ ይቅርታ በልጌ አስብለዋለሁ አስብሏለሁ። አንቺ ለተናገርሽ ነገር ይቅርታ ጠይቄ ቅድሜ ያለው እሱ ነው። ቅድሜ ይቅርታ ይጠይቅ። ቅድሜ ያለው ስሜን ያጠፋው እሱ ነው። አላልኩትም እኔ ደግሞ እርግጠኛውን የነገሮች ትፈልጊያለሽ። በጣም እንደተያይዘሻል ከሱ ጋር ከሱ ጋር ያለው ጉዳይ ባጭሩ እንዲቀጭ አትፈልጊም። በጣም እንዲራዘም ትፈልጊያለሽ። እንዲህ ስትመላለሽ ምናምን መዋል ትፈልጊያለሽ እንጂ ጉዳዩን ባጭሩ መቅጫት ብትፈልጊ ኖሮ ባጭሩ እኔ እንደዚህ እንደዚህ ብዬ ፐርሰናል ነገር ህን ስለነካው ይቅርታትና፣ ተዘጊው ነበር ጉዳዩ። ግን እንዲያልቅ አትፈልጊም፣ ትፈልጊም፣ እንደ ሰንሰለት እንደዛ ከሆነ እሺ፣ ሀቡ፣ እንደዛ ከሆነ ሶሪ ኖ፣ ሶሪ ተብሎ አይደለም። እኔ እንዳልኩሽ መላጣ ቦርጫም ብትጠበሳ፣ ትሸተኝም፣ ዝሆን ትመስለኛለች። ያሽን ቃል እንደዚህ ቃሉ እኔ እንዳልኩት ብለሽ ይቅርታ ስትዩ፣ እሱ ደግሞ ቃል በቃል ለፍቅር ስለምትፈልገኝ ነው ጠይቃኛለች፣ ያልኩትን ይቅርታ ጠይቃለሁ ይላል እሱ። እሺ ትላት ስለሰደብኩ በጣም ይቅርታ

ይቅርታም ጠይቆ ይቅርታ የሴት ክብር የሚነካ ነው ትክክል አይደለም፣ ብሎም ይቅርታን ጠይቆ እንደገና ሌላም እንዲደግምልሽ እንዲደግምልሽ ድምፁ ስትሰሚ ከዚህ በኋላ ይህን ሰውዬ አልሰድበውም ብለሽ ከዚህ በኋላ በውስጥ መስመሬጃ አልሰድበውም፣ በኮመንትም አልሰድበውም በይ በውስጥ መስመር አልሰድበውም በአላህ ስም ቃል ገባለሁ በይ። ለምን እኛ ባናይሽ በፌክ አካውንት ሄደሽ ብትሰድ አላህ ያይሻል። እሺ ምን ልበል? በአላህ ስም ቃል ይህን እንደማላደርግ በአላህ ስም ቃል ገባለሁ በይ። ለምን አላህ ስም ቃል ከገባሽ አላህ ደግሞ በፌክ አካውንት ሄደሽ ስትሰድ ይህንን በማን ስም ቃል ትገቢያለሽ በጌታዬ በአላህ ስም ቃል እገባለሁ በ በአላህ ስም ቃል እገባለሁ በአላህ ስም ቃል ገብተሻል አላህ ሰምቶሻል በፌክ አካውንት ሄደሽ ብትሰድቢው በኦሪጂናል አካውንት ሄደሽ ብትሰድቢው በውስጥ ሄደሽ ብትሰድቢው በቴሌግራም ሄደሽ ብትሰድቢው አላህ ያያል እኛ ባናይ ከዛ ስም ቀጣሻል በስሙ የውሸት ስለማልሽ ገባሽ እንዳትሰድቢው አቡ አቤት አማማ ነው